ትልልቅ መዛግብት አሉ ኢትዮጵያ ውስጥ ተከርችመው ተቆልፈው በየዋሻው በየሳጥኑ ያሉ፣ አንድ ቀን ገልጠናቸው አናውቅም። በእርግጠኝነት እነሱ ቢወጡማ ሁሉም ሰው ሰላማዊ ሰልፍ ይወጣል። ለምን ይሄ የሰይጣን ነው ብሎ ማለት ነው። የሰይጣን አይደለም። ሌሎች ማህበረሰቦች ወስደው መጥቀዋል። እነሱ እኛን እንደ ለማኝ ነው የሚያዩን። አሁን ከዚሁ ምድር ወስደው ጠንክረው በርትተው ማለት ጥበብ፣ ጥንቆላ አይደለም። አዳዲስ እውቀቶች በጣም ይደገፋሉ። ያለበለዛማ እንደ ግንብ ድንጋይ ተከርክመ እንዲሁ አንዱ በአንዱ ላይ ሲደራረብ ስንደረደር ልንኖር ነው አይደለም። ለየት ያለ እውቀት ሀሳብ ሲመጣ ይደገፋል። ጥሩ ካልሆነ ኤዲት እናደርገዋል። ችግር የለውም፣ ይከረከማል። እንዲህ ቤት ውስጥ የምንገለገልባቸው ከተማ ውስጥ የምናያቸው በየቤቱ የምናያቸው በጣም የሚያማምሩ መሳሪያዎች የእንጨት ማለት ነው እንዲሁ እንጨቱ ከጫካ እንደተቆረጠ እንደዛ አምሮ ነው እን የመጣው አይደለም እኮ ብዙ ፕሮሰስ አልፎ ነው። ወንበር የሆነው አልጋ የሆነው ጠረጴዛ የሆነው ሌላም ሌላም የሆነው ብዙ የእንጨት መሳሪያዎች አሉ በየቤታችን። እነዚህን ያስዋባቸውና ውብ ያደረጋቸው ምንድን ነው ሲባል እውቀት ጥበብ ነው። ስለዚህ በተመሳሳይም እውቀት ወይም አዲስ ግኝት ሲመጣም ውብ ሆኖ አይመጣም። ሀሳቡ ኮንሴፕቱ ነው የሚጀምረው፣ እና የተዝረከረከ ሊሆን ይችላል አንድ እውቀት ግን፣ ተረባርበን እናስውበውና ያንን ወደ ኢንጂነሪንግ ስንቀይረው የተሻለ ይሆናል ማለት ነው።